ከጠበቅኩት በላይ ነው። ማዜ ብሔራዊ ፓርክ በጣም ነው የሚያምረው። የተለያየ አረንጓዴ ቦታዎች አሉበት። በዛ ልክ ደግሞ የተለያየ ዱር አራዊቶችን አይቻለው በጣም የሚገራርሙ ለማየት የተቸገርኩበት ምክንያት ብሎ አለ ፍራቻ ምናምን እና በጣም የሚገርሙ ነገሮች አሉበት። አንድ የታዘብኩት ነገር የዚህ አካባቢ ልጅ ሆነን ይህንን ፓርክ ከዚህ በፊት እንደም በራሳችን ለማስተዋወቅ አለ ሞከራችን እንደ ስህተት ያየሁበትና ብዙ የተፈጥሮ ጸጋ፣ ለመጎበኘት እንኳን ለሚመጣ ሰው በተራማማ መካከል ያለች የተከበበች ውብ የሆነች ማራኪ ደግሞ የተለያዩ የዱር እንስሳት ያለባት ፓርክ በመሆኗ በመምጣትና በማየት እጅግ በጣም ደስ ብሎኛል። ወደ ብሔራዊ ፓርክ እንዲቀላቀል ዋና መስፈርቶ ምንድን ነው? በኢትዮጵያ ብቻ የሚገኘው ቅድም ያያችሁት ስዋይንስ ቆርኬ መገኛ ፓርክ ነው። በብዛት የሶንስ ቆርክ ስርጭት ያለበት ብሔራዊ ፓርክ ነው። በሀገራችን በብሔራዊ ፓርክነት ከተመዘገቡ 27 ፓርኮች አንዱ ነው። በደቡብ ኢትዮጵያ ክልል በጋሞ ዞንና በጎፋ ዞን አዋሳኝ የሚገኘው ማዜ ብሔራዊ ፓርክ ፓርኩን ቆዳ ስፋት በተመለከተ 202 ኪሎ ሜትር ስኩዌር ነው። ፓርኩ ቆዳ ስፈል የሚሸፍነው በኢትዮጵያ 1997 ዓመተ ምህረት ላይ ነው የተካለለው። ወደ ብሔራዊ ፓርክ የተቀላቀለው 39ና ከዛ በላይ አጥቢ መካከለኛና ከፍተኛ ዱር እንስሳት የሚገኙበት ብሔራዊ ፓርክ ነው። ካሉት ከዱር እንስሳት አንዱ ስዋይንስ ቆርኬ፣ የቆላው አጋዘን፣ ድፋርሳ ፌቆ፣ ዋርቶግ ወይም ከርከሮ የምንለው ከማታ ዱር እንስሳት አንበሳ አነር አቦሸማነ የሚገኝበት ብሔራዊ ፓርክ ነው። ማዜ ብሔራዊ ፓርክ ላይ በብዛት አንበሳ ይታያል። አንበሳ ከሚገኝባቸው ብሔራዊ ፓርኮች አንዱ ነው። በኢትዮጵያ ከሚገኙ ብሔራዊ ፓርኮች በቀላሉ ሰው ሊጎብኝ የሚችልበት ብሔራዊ ፓርክ ነው። ይሄ ለየት ያደርገዋል። እዚህ ግና ፀሐይ ሰዓት በረታ በጠዋት መነሻውን ከሳውላ ከተማ ያደረገ የጎብኚዎች ቡድን በፓርኩ ተገኝቷል። ሳውላ ስኩል አስራ ሁለተኛ ክፍል ተማሪ ነኝ እና እዚህ የመጣውበት ምክንያት ደግሞ ማዜ ፓርክን ሊጎብኝ ነው። እዚህ ተወልጄ ካደኩበት ሳት ጀምሮ ይህንን ቦታ እስካሁን አላቅም። መጀመሪያ ላይ የቦታ አቀማመጡ በጣም ነው የሚገርመው የተፈጥሮ ነው ግን በተፈጥሮ የተሰራ አይመስልም። ተመቻችቶ የተሰራ ነው የሚመስለው። ከስተጀርባችን ተራራ ይታያል፣ የሚገርም ተራራዎች አሉ። ከዛ ተደልድሎ የተሰራ ቦታ ነው የሚመስለው እና ይሄ በተፈጥሮ በጣም አስደናቂ ቦታ ነው ብዬ ነው የሚይዘው። በሰንሰለታማ ተራራዎች የተከበበ አካባቢው ሰላማዊ የሆነ በጋሞ አራት ወረዳዎችንና አስር ቀበሌያትን በጎፋ አንድ ወረዳንና ሰባት ቀበሌያትን ያዋስናል። እነዚህ በእነዚህ ቀበሌያት ደግሞ የማዜ ብሔራዊ ፓርክ ጥበቃና ቁጥጥር ግብረ ኃይላት የተደራጁ ግብረ ኃይላት አሉ። ተደጋጋሚ ወደዚህ ማዜ ብሔራዊ ፓርክ ለተለያዩ ኢቨንቶች ጉብኝት እያደረግን ቆይተናል ዛሬ ላይ ወደዚህ ወጣቶች ማህበራዊ ሚዲያ አንቂዎች ቲክቶከሮች ፊትለፊት የማያቸውም ደግሞ የእግር ኳስ አማተር ተንታኞች በሙሉ ወደዚህ የመጣ ነው ምንድን ነው ማዜ ብሔራዊ ፓርክ የሁላችንም ነው እኛ አይተን ሌሎች መጥተው እንዲጎበኙ ለማድረግ ነው ም ሰላም የኢትዮጵያ ህዝቦች ገና ነኝ አሁን የሚገኘው ማዜ ፓርክ ውስጥ ነኝ ተማሪዎችን ብትሆንም ማንም ብትሆንም መጎበኘት ትችላለን የሀገራችንን የመስህብ ስፍራዎች ከእኛ በላይ የውጭ ጎብኚዎች ይደነቁበታል። መንፈሳቸውን ከተፈጥሮ ጋር አስተሳስረው ይመሰጡባቸዋል። የአንድ አመቱን ዳታ ወደ በአማካይ ወደ ሶስት መቶ ምናምን ቱሪስቶችን እያስተናገድን ነው ያለ ነው። ግን ከሌሎች ብሔራዊ ፓርኮች ጋር ሲነጻጸር ቱሪስት እንቅስቃሴ ዝቅተኛ ነው። ገና በመተዋወቅ ያለ ብሔራዊ ፓርክ ነው 1997 ላይ ነው የተቋቋመው፣ ብሔራዊ ፓርኩ ግን ከ2013 ወዲህ ብዙ የማስተዋወቅ ስራዎች ተሰርተዋል። የቱሪስት እንቅስቃሴም አለ። አገር ውስጥ ቱሪስት መለመድ አለበት፣ መጎበኘት አለበት። የውጭው ይጎበኛል፣ ግን እዚህ ጎፋ ላይ ሆነ ጋሞ ላይ ሆነን ቅርብ ቀበሌያት ላይ ሆነን የማዜ ብሔራዊ ፓርክ ላይ ምን አለ የሚለውን ነገር ማያውቁ ዜጎች ስላሉ ይህ ጉብኝትም የሀገር ውስጥ ጎብኚዎችን ለማበረታታት ያለመ ነው። ማዜ ብሔራዊ ፓርክ ማለት እዚሁ ከሳውላ 54 ኪሎ ሜትር እዚሁ ቅርብ ዝው እዚህ ሆና እዚህ ውስጥ ያሉ ሀብቶችን የኛ የማየት የማስታወቅ ስራዎችን ሳንሰራ ቆይተናል ማለት ነው። ስለዚህ እዚሁ በአጭር ኪሎ ሜትር መጥቶ ሰው ማየትና መዝናናት ራሱን መዝናናት የሚችልበት ምርጥ አጋጣሚ እያለ ይህንን ሳንጠቀም ስለቆየን ይህንን ልምድ የሀገር ውስጥ ቱሪዝም በማስፋት የአካባቢ ወጣቶች፣ የሀገር ሽማግሌዎች፣ ሌሎች እኛ አካባቢ ያሉ ተፈጥሮ ለኛ የሰጠውን ፀጋ መተን አይተን አድንቀን ከዛ ለሌላው ለማስታወቅ እንዲቻል ነው ዛሬ አቅደን የተነሳ ነው። በፓርኩ አሁን አሁን ጎልተው እየታዩ ያሉ ችግሮች አሉ። ደኑን ቤታቸው ላደረጉ ብርቅዬ እንስሳት ስጋት የሆነ ጉዳይ ከብቶች በተደጋጋሚ መግባት፣ ያለባቸው ማድረግ ያለበት ይጠቀማል የሚለው ሰው ባፐር ዞን አካባቢ ተጠባባቂ ቦታ አካባቢ እንፈቅዳለን፣ አጭቶ እንዲጠቀሙ የማድረግ ስራ እየሰራ ነው ያለ ነው። ግን ከብቶ የልቅ የቤት እንስሳት ምርት ፓርኩ ላይ በከፍተኛ ሁኔታ የተጠቀነ ፈተና ብለን ነው የምንወስደው። ከዛ እንጨት ቁረጣ አለ። አልፎ አልፎ በደን መጨፍጨፍ ወደ መጨፍጨፍ ባይሄድም ለማገዶም ለቤት መስሪያም ዳር አካባቢ የሚቆርጡ ሰዎች አሉ። እነዚህ መጠንቀቅ አለባቸው። የሚያድኑ ሰዎች አሉ። በወጥመት አስቀምጠው ዱር እንስሳትን የሚያድኑ ሰዎች ስላሉ እነዚህ ጥንቃቄ ማድረግ አለባቸው። አልፎ የሚሄደው መኪናው መንገድ አስፋልቱ ከአዲስ አበባ ወደ ሳውላ የሚሄደው መንገድ በአስፋልት ተሰርቷል። አሁን ፍጥነት መቀነሻው የተሰራ ነው። ከዚህ በፊት ግን የዱር እንስሳት በመኪና ግጭት ይሞታሉ። መኪና አደጋ አለ። ስለዚህ እነዚህ ችግሮች አሉ። እነዚህን ችግሮች ግን ተጋግዘን ከባለ ድርሻ መስሪያ ቤቶች ጋር ተጋግዘን፣ ከዞኑም ጋር ከወረዳውም ጋር ከክልሉም ጋር በመቀናጀት ከዚህ በኋላ ምን እንሰራለን? ሰደድ ሳት አደን አይነት ነገሮቹ ሊደረጉ አይገባም። ምክንያቱም ሳሮቹ ስጠፉ፣ ይሄ ሳር ለማዳ ይሁንና ሌላ አይነት ሳር ነው። ይሄ ኖርማል ሳሩን አናገኘውም። ከዛ አለፍ ደግሞ እንቅስቃሴዎች፣ አላስፈላጊ እንቅስቃሴዎች በአካባቢው ሲበዙ የዱር እንስሳት የመሸሽ የመብረር ሁኔታዎች ይደረጋሉ። እንዲሁም ሰደድ ሳት ሲኖር ዛሬ የምናያቸውን ልናይ አንችልም። ስለዚህ የአካባቢው ማህበረሰብ አስፈላጊውን ጥንቃቄ ማድረግ አለበት የሚል ሀሳብ አለኝ። ዋናው የማስጠበቅ ስራ በጋራ እንሰራለን ማለት ነው። ይህ ማለት በተለያየ አደጋዎች እንዳይጋለጥ የማስተማር ስራ እያሰራ ነው ያል የምንገኘው አካባቢ ላይ አጎራባቸውን ቀበሌያት ወረዳዎችን ጠርተን በማስተማር የመከላከል ስራዎችን እየሰራ ነው ማለት ነው። ይህን ማለት በቅርብ ጊዜም የጋራ ውይይት አድርገናል። ይህንን የመከላከል ስራ ለመስራት ማለት ነው። ማዜ ፓርክ በውስጡ በርካታ የዱር እንስሳቶችንና ሀገር በቀል እፅዋቶችን የያዘ ከመሆኑ ጋር ተያይዞ ፓርኩን ለጎብኚዎች ሳቢና ምቹ ከማድረግ አኳያም እየተሰሩ ያሉ ስራዎች መኖራቸውም ተገልጿል። ወደ ፓርኩ የመጣ ሰው እንዲቆይ፣ እንዲጎበኝ፣ አካባቢ እንዲያውቅ የተለያዩ ነገሮች እየሰራን ነው የምንገኘው። የክልል ባህል ቱሪዝም ቢሮ እዚሁ ሞርካ ላይ የቱሪዝም ምቹ የሆኑ የሆቴል ኢንቨስትመንት ስራዎችን እየሰራ ነው የሚገኘው ማለት ነው። ይህ ሲያልቅ በጣም ምቹ የሆነ ነገር ይፈጠራል። ምን እምነት አለን። ከዛ ባለፈ የኃይለማርያም ፋውንዴሽን ይህንን አቅዶ እዚህ ላይ እየሰራ ነው የሚገኘው። ይህ ማለት ለቱሪዝም ምቹ እንዲሆን የቱሪዝም ኢንቨስትመንት ሆቴሎች፣ ሎጆች እዚህ ይገነባሉ። እዚሁ በዚሁ ቅርብ ርቀት ጨበራ ጩርጩራ በዚህ ቅርብ ነው። ምናልባት ወደፊት ይህ አካባቢ የቱሪዝም ዴስቲኔሽኑ በጣም አጭር እንዲሆን በፕሌን እዚሁ ጉብኝት ያደረገ ሰው ከዚሁ ተነስቶ ጫበራ ጩርጩላ እንዲደርስ የሚደረግበት መንገድ የተመቻቸ ነው የሚገኘው ማለት ነው። ሀይለማርያምና ሮማን ፋውንዴሽን ብዙ ስራዎችን እዚህ አካባቢ እየሰራ ነው ያለው። ማዜ ብሔራዊ ፓርክን ከፈረንሳይ ባገኘው በጀት ድጋፍ እያደረገ ነው። ሎጆች የሚገነቡ አሉ። አውቶ ፖስቶች ለቱሪስቱ ማኖ ለስካውቱ መኖሪያ የሚሆኑ አውቶ ፖስቶች፣ ካምፕ ሳይቶችን ግንባታ ሁኔታ ውስጥ ለውስጥ መንገድ ስራ በተመለከተ አለማርያምና ኦሮሞን ፋውንዴሽን ድጋፍ እያደረገ ነው ያለው። በደቡብ ኢትዮጵያ ክልል የምትገኘው ውቧ የጎፋ ዞን እጅጉን ለአይን የሚማርኩ የድንቅ ተፈጥሮዎች ምድር ናት። አልባዙማ ተራራ ትልቁ በመስቀል ጋዜ ማስቀላ ጊዜ እኛ አልባዙ ማዳዳና ዮዮ የምንለው ትልቁ ተራራ አለ። መልካም ምኞታችን የምንገልጽበት ገልጽበት አልባዙማ ተራራ አለ። ይሄንን ማየት አለበት ሰው ሄዶ፣ ወጣቱ ይሄን ማየት አለበት፣ መውጣት አለበት። ተራራው ለምን ለኛ መልካም ምኞት መነሻ ሆነ የሚለውን ነገር መጽሐፍ አለበት፣ ማወቅ አለበት። ኦይዳ ወረዳ ሄዶ እኮ ሳአጉል አተራራ ማየት አለበት። ሳአጉል አተራራ ምንድነው? ለምንድን ነው ሳጉል ተራራ የተባለው? የኛ ሰዎች አጉል አተራራ ወይ የምርት እምብርት ለምን አሉ የምለው ነገር መጠናት አለበት፣ ማወቅ አለበት፣ ሰው መድረስ አለበት። በዚሁ አቋርጦ እዚ ዛላ ሲኬድ ዛላ ላይ የሌሊ ድንጋይ የሚባል ትልቅ ሰው ከነካ ይገላል ተብሎ የሚታመን ቅርስ አለ። ታሪካዊ ቅርስ ነው። እዛ ሲትሄድ የዛላ ከው መናገሻ ስፍራው አለ። 224 ዓመት የቆየ ጥንታዊት ጋልጣ ማርያም አለች። ይሄ ሁሉ መዳረሻ ቦታዎች ናቸው ለኛ። በዚሁ አልፈን ስንሄድ ኮ ምሎ ላይ ትልቁ ሲርሶ ደን አለ። ይሄ በካርቤን ሻጭ በዓለም ለሚታወቅ ማለት ነው። ይሄ ደን ተጠብቆ ነው የቆየው፣ በህብረሰብ ጥበቃ ማለት ነው። ይሄ ደን ላይ ሄዶ ሰው ማየት አለበት፣ መጎብኘት አለበት። የግራኝ የተከለው ድንጋይ አለ። ቶባ ተክል ድንጋይ አለ። እዛ ስትሄድ ቱርሞ ዋሻ አለ። የተለያዩ ዋሻዎች፣ የተለያዩ ድንጋይ ተክል ድንጋዮች አሉ። እኛ ደግሞ ፏፏቴዎች አሉን። እነኚህን ነገሮች፣ አካባቢውን መጀመሪያ ተማሪዎች ማወቅ አለባቸው። እኛ ማወቅ አለብን። የሚዲያ ሰው ማወቅ አለበት። በማዜ ብሔራዊ ፓርክ የተገኙ መዳረሻቸውን ከሳውላ ከተማ ያደረጉ የዩኒቨርሲቲ ተማሪዎች፣ የማኅበራዊ ሚዲያ ንቁ ተሳታፊዎች፣ ጎብኚዎቹ አሁን አረፍ ብለዋል። አብሮ መብላት እዚህ ፓርክ ልዩ ስሜት አለው። ሳቅ ጨዋታው ታክሎበት ከፓርኩ ውጡ ውጡ አያሰኝም። ማዜ ብሔራዊ ፓርክ በጣም ደስታን የሚሰጥ ነው እና መጥተው እንዲጎበኙ እና ደግሞ ማለት እንዲያስተዋውቁትም የሚገርም ቦታ ነው ግን በጣም ብዙ ሰው መጥቶ እንዲጎበኝ መስህቡ እንዲስፋፋ ፈልጋለሁ። የታዘብኩት ምንድን ነው በየአካባቢ ያሉ ይህንን የተፈጥሮ ጸጋ የማየት እድል በእጃቸው ያሉ የአካባቢያችን ልጆችም ሆኑ ሌሎችም እንደው የመምጣት እድሉ ያላቸው ሰዎች መጥቶ ይህንን ፓርክ ቢጎበኙ የሚል እሳቤ ያለኝ፣ እዚህ አካባቢ ያሉ ደግሞ ድንገት ይህንን ፓርክ ሊጎዱ የሚችሉ እንትኖችን ቢከላከሉና በጋራ ብናለማ የዚህ አካባቢ ልጆች ደግሞ በመምጣት ይህን አካባቢ በደንብ ብናስተዋወቅ እንደ ሌሎች ፓርኮች ቱሪስቶች የሚመጡ ሊመጡ የሚችሉበት ፓርክ መሆኑ ጋር ብና አሳድጉ በጣም ውብ ነው። እዚህ ጋር የሌለ ነገር የለም። ከጠዋት ጀምሮ ብዙ ያየናቸው ዱር እንስሳት አሉና እነዚያ በጣም ለውጭ ቱሪስቶችም ለሀገር ውስጥ ቱሪስቶችም መንፈስን የሚያድሱ ጭንቀት ምናምን ውስጥ የገባ ሰው በሙሉ ከዛ ስሜት የሚወጣበት ነውና አብዛኛው ሳውላ ከተማም በአጎራባች ያሉትም ወጣቶች በቡድን ሆነው የአካባቢን ማስታወቅ ትምህርት ቤት ያሉ ክበባትም፣ እንደገና ደግሞ እዚህ አቅራቢያችን ሳውላ ካምፓስም ወደዚህ ተማሪዎችን በቱር በሃይኪንግ መልክ አምጥተው ይህንን ብሔራዊ ፓርክ እንዲጎበኙ ነው። ማስተላለፍ የሚፈልገው ሁሉም መጥተው እንዲያዩና እምቅ የሀገራችን ሀብቶችን እንድናቅ አስተላልፋለ።